ወ ዋሽተሻል እማዬ፣ ወ ዋሽተሻል። እህል በአፍሽ ሳይ ድር ተገብኩኝ ብለሻል። ስትጎርሺ ሳላይ በላኩኝ ብለሻል። እናቴ፣ ወ ዋሽተሻል።

ኖላዊ ድራማ ዛሬ ተለቋል ማለት ነው እንግዲህ። የወይዘሮ ሜላት እናት ወይዘሮ አስቴር ወደ እነ ወይዘሮ ሜላት ቤት መጥቷል ማለት ነው እንግዲህ። እሳቸው በመጡበት ሰላምዬን ነው በመጀመሪያ ደረጃ ያገኙት ነበረ። ከዛ በኋላ ከሰላምዬ ጋር ሰላም ከተባባሉ በኋላ በደንብ ሰላምታ ከተለዋወጡ በኋላ ሀንዬ ከበራ እንኳኩታ ገባች ማለት ነው። ከዛ በኋላ ሰላምዬ እንዴት አደራችሁ ስትል እግዚአብሔር ይመስገን ሰውዬ እንዴት አድርሽ? በይ ነይ፣ አያቴን ተዋወቂያት ብላ ስትላት፣ አንየም እንግዲህ ያው በስርዓት ያደገች ስለሆነች ጉልበታቸውን እሳም አድርጋ ሰላም ስትል፣ ወይኔ ሀሴትዬ ዛሬም እኮ ያው እንደ ዱሮ ነሽ፣ የእኔ ድንቡሽቡሽ ምንሽም አልተለወጠም አሉ ማለት ነው ወይዘሮ አስቴር። በነገራችን ላይ ወይዘሮ አስቴርና አቶ መስፍን ልባቸው ነግሯቸዋል፣ ማለት ነው ሐና ልጃቸው እንደሆነች በደብ አውቀዋል ማለት ነው። ወይዘሮ ሜላት ግን ልቧ ስለተደፈንና ችኩልም ስለሆነች እንግዲህ ያው ልትበላ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። አድማጭ ተመልካቾቼ እንዴናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ጋር የበዛ ሰላም፣ እናንተ ጋር ብዝት ትርፍ ይበልልኝ። እንግዲህ ዛሬ የመጣውላችሁ በአዲስ ቪዲዮ ነው ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ይላለው። ነባር ቤተሰቦች ደግሞ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው እንግዲህ ወይዘሮ አስቴር የድሮ ትዝታቸውን እያስታወሱ ከሀሴት ጋር የነበራቸውን ትዝታቸውን እያስታወሱ እንግዲህ ሀሴትን እንትን እያሉ ነው ማለት ነው። በጣም እያሰቧት ነው እና ሀና አሴት እንደሆነች እርግጠኛ ሆነዋል ማለት ነው። ምክንያቱም ሁሉ ነገሯ ያው እንደ ድሮዋ ስለሆነ ምንም የተቀየረ ነገር ማስመሰል የሚባል ነገር ስለሌለበት ማለት ነው። እንግዲህ ድሮ በልጅነቷ ምን እንደምትወድ ምን እንደምትጠላ፣ በልጅነቷ ምን እንደምትላቸው ምን እንደምታደርግላቸው እንዴት እንደምትንከባከባቸው ሁሉን ነገር እያስታውሱ ነበር ማለት ነው። ወይዘሮ አስቴር እና የአያን ሁሉ አስታውሰው እንግዲህ ማን ልጅና ማን እንትን እንደሆነም ቢጠይቁ ጭራሽ ግራ ገብቷቸዋል ማለት ነው። እንግዲህ እርግብ ተብየው አልጋ ላይ ተቀምጣ ነበረ። ከዛ ገብተው ወይኔ ሜላት ለካ እንዳለችው አቃጥለሽ ገደልሻት ጭራሽ እንደ ሰራተኛ ማትሆኝ እንዴ ሄደሽ ጭራሽ ኮሽና ስራ ሰሪም እንዴ እያሏት እያለ እኔ ምን እንደሚሉ አልገባኝም። ሰላም እያስረዳቸው ምንድን ነው እያለች እንግዲህ እየተንተባተበች ነበር ለወይዘሮ አስቴር ማለት ነው። ወይዘሮ አስቴር ግን ምንም ያልተዋጠላቸው ነገር የእርግብ ነገር አልተዋጣላቸውም ማለት ነው። በዛው እንግዲህ ያው የሀሴትን ትዝታ አቁጭ ብለው ካሰቡ በኋላ ገብተው ለወይዘሮ ሜላት የተፈጠረው ነገር ምንድን ነው? ይችስ ልጅ ነኝ ብላ የመጣችውስ ምንድናት? ሰራተኛዋስ ምንድናት? እኔ ልጅሽ የምትመስለኝ ሀሴት ሀና ናት ቢሉም እሷ ግን ወይዘሮ ሜላት ግን ልሰማቸው አልቻለችም ማለት ነው። ምክንያቱም ልጄ እርግምናት እርግምናት ብላለኝ ማለት ነው እና ሀና ላይ ያላት ጥላቻ በጣም የበዛና በጣም የከፋ ሆኗል ማለት ነው። እንግዲህ ኩሽና ድረስ ሄዳ ለምንድነው ያረፈድሽው? ቁርስ ሰርተው ልጆቼ እስከሚያበሉኝ ድረስ አንቺ የት ነበርሽ? ስራሽን ጭራሽ መዝናኛ ያደረግሽው ምን አስበሽ ነው ብላ በጣም ተቆጥታታለኝ። እንግዲህ ዶክተሩም ደውሎ ያው ሀና ስለ ሳንቲሙ ነግሯት በጣም ደንግጣ ነበረ ዶክተሩም ወይዘሮ ሚላት ደውሎ ላገኙ ትፈልጋለሁ ላናግሮ ትፈልጋለሁ ሲል፣ ምን ነው ውጤቱ ደረሰ እንዴ ስትል፣ አይ ውጤቱ አልደረሰም ስለ ሀና አባት ጉዳይ ልናወራ ነው ቢላትም እንግዲህ ስለ እሱ ታዲያ ስለ ሀና ንገራት እንጂ እኔ ምን አገባኝ ብላ ስትልም፣ እርስም ማዋቂ ያለቦት ጉዳይ ስላለ መነጋገር አለብን አላት። እንግዲህ መጣለው ባለችበት ነው ወይዘሮ አስቴር መጥተው እንግዲህ እንድትቀር ሆነ ማለት ነው። ከዛ በኋላ ሀናም ከመጣች በኋላ ኩሽና ገብተው እንግዲህ ሀናን ዶክተሩ ሲፈለገኝ ለምንድን ነው ብላ ስትናገር፣ ሀና በጣም ተንተባተበች፣ በጣም ጨነቃት ማለት ነው። እና ወይዘሮ ሜላት በጣም ጥላቻቸው እየጨመረ ነው ለሀና ማለት ነው። እንግዲህ አርፈሽ ስራሽን ብትሰሪ ይሻልሻል፣ አስቀያሚ ምናምን፣ አስጠሊታ ወይ በኢየሱስ ስም የሚናገሩት ነገር እና በጣም ከባድ ነው። እንግዲህ ሀና የሚያለችው ምንድን ነው ወይኔ ምን ነው ሴትዮዋ፣ ምን እየሆነች ነው ያለችው። ምን ነው ልጅ መሆኑ ቀርቶብኝ ሰራተኛ ሆኜ በዛው በቀጠልኩ ብላ እስከምትናገር ድረስ አማረዋታል ማለት ነው። እንግዲህ ወይዘሮ አስቴር ደግሞ ከሳሎን ቁጭ ብለው ሀሴት ምን እንደምትወድ ምን እንደምትጠላ እንኳን ራሱ በደንብ እያ አሰቡ እንትን እያሉ ነበር ማለት ነው። እንግዲህ አስቴርም ለሀና አባት ማንጎ ገዝቶ ወደ ቤት ሄዶ ነበር። ምንድነው ይሄ የሚባለው ማንጎ ሳይሆን ምንድን ነበር ያሉት? በእናታችሁ ይሄ ወይኔ ያላቅም። በቃ ለማንኛውም አቮካዶ ማለት ነው። አቮካዶ አልወድም አሀንጌ ስለማትበላን ይህም ብዙ አልበላም ብሎ እንግዲህ ለአሲር እየተናገረ ነበረ። ለምን ደሞ አትወደው ምናምን ያለ እሳቸው እንዴት ልብላው ሲል ጋጡት፣ እንደከብት ልጋጠው አንተ እያሉ ነበረ እና ለማንኛውም ሴትዮ የመጣች ብዬ ነበረ። ሴትዮ አይደለችም ለማንኛውም ማለት ነው። እንግዲህ እሳቸውም ያው አቮካዶውን በግድ አንድ በልተዋል። ሀና ስትመጣም እንግዲህ እርቦኛል፣ ወደ ቤት ምግብ ልስራ ስትል እንደሚበላለህ እኮ ብሎ ሊሰጣት ሲል ያው አቮካዶ እንደማትወድ እና እንዳንገሸገሻት ተናገረች ማለት ነው። አንተ ውሸት አማርገኝ ነበር ማለት ነው ምናምን እያሉ ነበር። አባታቸውም እንግዲህ ሀንዬ እንግዲህ ወደ ቤት ምግብ ልትሰራ ሄዳለች ማለት ነው። ሌላው ሰላምዬ ለሀና ያላት ጉጉትና ፍቅር በጣም እንትን ያለ ነው። እርግብ ተብያም እንግዲህ ኮሽና ገብታ የፈለገችውን ሁሉ ተናግራት ነው የወጣችው ሀናን። ሀናም ግን አልተበገረችላትም ምክንያቱም ሀና በጣም ጠንካራ ልጅ ስለሆነች መረጃዬንና ታሪኬን ልትሰርቂኝ ትችያለሽ፣ ማንነቴን እና ግን ሞራሌን ልትሰርቂኝ አትችይም ብላት እንግዲህ ለመልሷል አቃጥላ መልሳታለች። ከኩሽና ወጥታ ሄዳለች ማለት ነው። የወይዘሮ ሜላት እንደዚህ መሆን ግን በጣም ከባድ ነበር። ወይዘሮ ሜላት በጣም በጣም በጣም በጣም ነው እንትን ያሉባት እና እንግዲህ ሀንዬ ውጤቱን ካልሰረቁባት ታሸንፋለች ብለን እናስባለን። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን እንላለን ማለት ነው። ሌላው ሰላማችሁ ብዙ ትርፍ ይበልልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።